ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ውድድር ተጠናቀቀ። ከጥቅምት 15 ጀምሮ በአዲስ አበባ አስተናጋጅነት ሲካሄድ በነበረው ውድድር ጥሩ አፈጻጸም የታየበት እንደሆነ የኢትዮጵያ ኦሎምፒክ ኮሚቴ የውድድርና ቴክኒክ ኮሚቴ ሰብሳቢ አቶ ቢልልኝ መቆያ ለጣቢያችን ተናግሯል። የኢትዮጵያ ኦሎምፒክ ኮሚቴ ሁለተኛ ወጣቶች ጨዋታን ሲያዘጋጅ በአይነቱ የመጀመሪያ ሆኖ ተተኪ ስፖርተኞችን ለማፍራት ከሚል ሳቤ ነው እንግዲህ 14 ቱም ክልሎችና ከተማ አስተዳደር ተሳትፎ ያደርጋሉ ይሳተፉበታል። በሃያ ስፖርት አይነቶች ነው። አላማውን እንግዲህ 100% እንኳን ባያሳካ ከ95% በላይ ያሳክቷል ብዬ አስባለሁ። በውድድሩ የእድሜ ተገቢነት ጥያቄን ለማስቀረት ጠንካራ ስራ እንደተሰራ የሚገልጹት የኮሚቴው ሰብሳቢ ምንም እንኳን ውድድሩ የአዳጊዎች ቢሆንም ከተፈቀደው እድሜ በላይ የተወዳደሩ ስፖርተኞች መኖራቸው የተረጋገጠ ሲሆን፣ ይህንን ችግር በዘላቂነት መፍታት እንደሚያስፈልግም ጠቁመዋል። በየአመቱ ሰርተን በአጭር ጊዜ ውስጥ ለሎስ አንጀለስ ኦሎምፒክ የሚደርሱ ወጣቶችን ማፍራት አለብን። ስለዚህ የኢትዮጵያ ኦሎምፒክ ኮሚቴ ፌዴሬሽኖችን ከማገዝ አንጻር ወጪውንም በመሸፈን በየአመቱ የምናደርገው የሚፈለጉ ወጣቶች ሊመጡ ይችላሉ ከሚል መርህ ነው። ክልሎች ሁልጊዜም ውድድር አንድ ውድድር እኮ በአመት አይበቃም። ሰባት ስምንት ውድድሮች በየክልሉ መካሄድ አለባቸው። ከዛ ውስጥ ደግሞ ሁለት ሶስት ሀገር አቀፍ ላይ የሚሳተፉ ችግር የለውም። ትልቁ ችግር የበጀት ችግር ነው። እንደዚህ ሲመጡ ደግሞ ኦሎምፒክ መንደር አስገብቶ ወጪውን ሸፍኖ ነው የሚያካሄደው። ኢቭን የዳኞችንም የሌሎችንም ወጪዎች እየሸፈነ ስለሆነ ለክልሎቹ ብዙ ሄዴክ አይሆንም። የኢትዮጵያ ወጣቶች ኦሎምፒክ ውድድር ከዚህ ቀደም በየሁለት አመቱ ሲደረግ የነበረ ቢሆንም ተተኪዎችን በወቅቱ ለማፍራት ያመች ዘንድ በየአመቱ እንዲደረግም ተወስኗል። በዚህ መሰረት ሶስተኛው የኢትዮጵያ ወጣቶች ኦሎምፒክ ውድድር ከዘጠኝ ወራት በኋላ በትግራይ ክልል ይደረጋል። መታገድ ያለበት በእድሜ ተገቢነት ብቻ ነው። ስለዚህ ዋናው ትልቁ ነገር የታዳጊ የወጣት የአዋቂ ብለ እና ኪርስ ብለ ለይተ በእድሜ ደረጃ መለየት ያንን ደግሞ በሚመራ የማረጋገጥ ይህንን በሚቀጥለው አጥርተን እንደ ኦሎምፒክ ኮሚቴም አብይ ኮሚቴው ላሳብ አቅርበን የሚቀጥለው ዓመት በእድሜ ተገቢነት ላይ ብቻ የተመሰረተ ቢሆን የሁሉ ጭቅጭቅ ይቆማል። ሌሎች ምድሎች ያገኙ ይህንን ወደፊት እናስተካክልና በእድሜ ተገቢነት ላይ ብቻ የተመሰረተ እንዲሆን እንሰራለን ብዬ አስባለሁ።